ተመልካቾች አዲስ ቀን ነው እየተከታተላችሁ የምትገኙት በሀገር ጉዳይ መሰናዷችን። በተለይ አሁን ላይ ግዙፍ ፕሮጀክቶች በሀገር ደረጃ እየተገነቡ እየተጠናቀቁ ነው። አሁንም ደግሞ በውጥን ደረጃ የተያዙት በጣም ሰፊ ናቸው። ታዲያ ይህ ትውልድ ደግሞ እነዚህን እውን በማድረግ ደረጃ ምን ኃላፊነት ሊወጣ ይገባዋል? ከዛ ውጭ ደግሞ የሌሎች ሀገራት ተሞክሮስ ምንድን ነው የሚመስለው በተለይ ለእድገታቸው የነበራቸው ሂደት ምን ይመስላል የሚለውን ነው እየቃኘን ቆይታ ያደረግነው። ይሄ ጉዳይ በአዲስ ቀን ብቻ የሚጠናቀቅ አይደለም። በሌሎች የዜና ና መረጃዎቻችንም ሌሎች ጉዳዮች ተጨምረው መረጃዎች በሰፊው ወደ እናንተ የሚደርሱ ነው የሚሆነው። አሁን በቀጥታ የምናልፈው ወደ ዶት ስትሪም መረጃችን ይሆናል። ከተለያዩ ማህበራዊ ድረገጾች መረጃዎችን ዳሶ ደግሞ ሰለሞን ከበደ ስቱዲዮ ተገኝተዋል። ሰለሞኑ ቀደም ሲል ዋና ዋና ጉዳዮችን እየጠቆምከን ነበረ። አሁን ደግሞ በሰፊው ለአንተ ሰጥተናል። የአየር ሰዓቱ መልካም። እንግዲህ በሀገር ውስጥ በስፋት ሲዘዋወሩ ከነበሩ መረጃዎች መካከል አንደኛውን አስቀድም ኢትዮጵያ ባለፉት መቶ ቀናት ወይም ሶስት ወራት ገደማ ያክል የነበራት አፈጻጸም ምን ይመስላል? የሚኒስቴሮች ምክር ቤት ይህንን ጉዳይ የገመገመ ይገኛል። በትናንትናው ዕለት የኢትዮጵያ የኢኮኖሚ እንደዚሁም ደግሞ የተለያዩ ዘርፎች አፈጻጸምን በስፋት ተመልክተናል። ይህ በማህበራዊ ትስስር ገጾች ላይ በስፋት ሲጋራ የነበረ ጉዳይ ነው። በተለይ ከዚህ ውስጥ አንዳንድ ጉዳዮችን አንስተን እንመልከት። ወደ 6.5 ትሪሊዮን ብር ባለፉት ሶስት ወራት በዲጂታል መንገድ ተዘዋውሯል ተብሏል እና ይሄ ምን ያክል የ ትራንዛክሽን ወይም ደግሞ የገንዘብ ዝውውራችን ባህል እየተለወጠ መምጣቱን የሚያመላክት ነው። እንግዲህ የዲጂታል ትራንዛክሽን ዲጂታል የገንዘብ ዝውውር ስንል ለተለያዩ ግብይቶች የምናደርገውን አንድ ሰው ወደ አንድ ሰው ገንዘብ የሚልክበት መንገድ እንደዚሁም ሌሎች ጉዳዮችን ይመለከታልና ይህን ተከትሎ እንግዲህ በሶስት ወራት ስድስት ነጥብ አምስት ትሪሊዮን ብር ማለት ምን ያክል ከፍተኛ እንደሆነ እናውቃለን። እንደውም ከሰሞኑ አንድ ምስልን እየተመለከትኩ ነበርና ይህንን ሪፖርት ስመለከት ከዛ ጋር ነው ያገናኙት ታክሲ ላይ በቴሌብር መክፈል ትችላላችሁ የሚል ማስታወቂያ ተለጥፈው ተመልክቼ፣ ይሄ ዲጂታል የገንዘብ ዝውውሩ ምን ያክል ወደታችን እንደወረደ የሚያመላክት ነው። እና ከዚህ ከቀጥታ የገንዘብ ክፍያ ብዙ ሀገራት ወጥተዋል። አብዛኛዎቹ ሲስተሞች ወይም ደግሞ አብዛኛዎቹ ንግዶች ላይ ክፍያዎችን በዲጂታል ካደረጉ ቆየት ብለዋልና ኢትዮጵያ ምንም መንገድ እየተቀላቀለች ትገኛለች። ዲጂታል 2025 ተጠናቆ ወደ ዲጂታል 2030 ያመራን ነው፤ እና እውነትም ስራዎቹ መሬት እየያዙ መሆኑን የሚያመላክት ነው። ብር በኪስ መያዝ እየቀረ ነው። አዎ አንዳንድ ቦታ ያስደነግጣል አይደል? ገንዘብ ኪሳቸው ሳይኖር የትኛው አለ ሁሉ እኮ በኪስ መያዝ እንዳለ ብሎ ተረሳ አለ እና ነው ብዙ ጊዜ እኔ እንደውም አሊዝም ፈልከው ቦታ ላይ ምናምን ሄደ ተፈልከ ትንሽዬ ብር ማኪያቶ ጠጥታ ትራንስፈር ምን ታደርገው ሰው ምን ያክል ያደገ እንደመጣ ማየት እንችላለን። በትክክል የግብይቶች ደህንነትም የተጠበቀ ሆኗል አሁን ላይና አብዛኛዎቹ ግብይቶች በትክክል ማስረጃ እንዲኖራቸው ተደርጓል። ከትንንሿ ነገር ጀምሮ ደረሰኝ ማግኘት እንችላለን። የከፈልንበትን ዲጂታል ሲሆን ደግሞ ያም ነገር ጥሩ አድቫንቴጅ ወይም ደግሞ መልካም እድልን ይዞ የመጣ ነው። ና እንግዲህ 6.5 ትሪሊዮን ብር ማለት በሶስት ወራት ብቻ ምን ያክል ከፍተኛ እንደሆነ መገመት እንችላለን። ባለፉት ሶስት ወራት ወደ 2.5 ቢሊዮን ዶላር ከውጭ የንግድም እንደዚሁ ገቢ ተገኝቷል። ይህን እንግዲህ ኢትዮጵያ በአመት የማታሳካበት ጊዜ ነበር። ና በሶስት ወራት ይህንን ገንዘብ ማሳካትም ትልቅ እድል ነው። ካለፈው አመት ባለፈው አመት በሙሉ በጀት አመቱ ወደ 8 ቢሊዮን ዶላር ነበር ኢትዮጵያ ከውጭ ገቢ ማግኘት የቻለችው። ና አሁን ላይ 2.5 ቢሊዮን ዶላር በሶስት ወራት ለከት ከፍተኛ አፈጻጸም ሊኖር እንደሚችል ማሳያ መሆኑ እንደዚህ ተጠቅሟል። ካለፈው አመት ተመሳሳይ ወቅት ጋር ሲነጻጸርም ከፍተኛ ነው ተብሏል። ከዚህ ባለፈ ደግሞ እንግዲህ አሁን ላይ የጉባኤ ስራቶችም ወደ ትግበራ የገቡበት ነውእና ከፍተኛ የስራ እድል እንደሚፈጥሩ ኢትዮጵያ በማዕድን ዘርፉም እንደዚሁ ደግሞ ከፍተኛ አፈጻጸም እንደሚኖራት ተነስቶበታል። በዚህ ሪፖርት ላይ እንደ ኩርሙክ ያሉ የወርቅ ማዕድን ማውጫ እንደዚሁ ፕሮጀክቶች በቅርቡ ወደ ስራ እንደሚገቡና የማድ ዘርፉ የበለጠ እንደሚነቃቃም በዚህ ሪፖርት ላይ ተጠቅሷል። እነዚህን ዋና ዋና ጉዳዮች አነሳን እንጂ ኢትዮጵያ በኢንዱስትሪ በተለያዩ ዘርፎችም ጭምር ያለፈችባቸው የእድገት መንገዶች ባለፉት ሶስት ወራት ተነስቷል። ካለፈው ዓመት ጋር ሲነጻጸር እጅግ ከፍተኛ እድገት የተመዘገበበት መሆኑም እንደዚሁ የተነሳበት ነው። ወደ ቀጣይ መረጃ እንለፍ። 11ኛው የጣና ፎረም ከዛሬ ጀምሮ በባህርዳርና በአዲስ አበባ ይከናወናል። ትናንትና ባህርዳር እንግዶቿን ስትቀበል ነበረ ያመሸችው። እንግዲህ ይሄ ፎረም አፍሪካውያን ለአፍሪካ ጉዳዮች መፍትሄ የሚያበጁበት ነው። የዘንድሮ ደግሞ በዋናነት በአፍሪካ ደህንነት ላይ አተኩሮ ይከናወናል ተብሏል። እና በርካታ የአፍሪካ የቀድሞ እንደዚሁ ያሁኑ መሪዎች የሚገኙበት ትልልቅ ምሁራን፣ አፍሪካን በተለያዩ መልኮች በተለያዩ ዘርፎች ጥናት ያደረጉባት ምሁሮች የሚገኙበት ነው። ኢትዮጵያም እንግዲህ ይህንን ፎረም

በባህር ዳርና በአዲስ አበባ ታስተናግዳለች። እዚህ ላይ ኦሊሴ ጉኖ ባሳንጆ የመጀመሪያው ጣና ፎረም ሲከናወን ያደረጉት አንድ ጉዳይ እስካሁንም መነጋገሪያ ነው። እሳቸው የባህላዊ ካባ አላቸው አድርገው የሚመጡትና የመጀመሪያውን የጣና ፎረም የቦርድ ሰብሳቢ ሆነው በንግግር ሲከፍቱ ካባቸውን አውልቀው ነበር የጀመሩትና ምን ለማለት ፈልገው ነው በጊዜው እሳቸው የሚያንስ ያስረዱ። እዚህ ጋር ልክ እንደ አፍሪካውያን እኩል ሆነን እንጂ መሪ ሆነን ወይም ደግሞ ይሄ ካባ ደረበን የምንገኝበት አይደለም ብለው እንደውም የእሳቸውን ፈለግ ተከትለው ሌሎችም እንደው ዘና ባለ መንገድ በከረባትና በሱፍ ብቻ ሳይሆን በጃኬት ጭምር እየተገኙ ሀሳብ ለመለዋወጥ እኩል ሆነን አፍሪካን እንዴት ከፍ እናድርጋት፣ አፍሪካን ከዚህ ከሶስተኛው ዓለም ከሚል ፍረጃ እንዴት እናሻግራት የሚለውም ጭምር የሚነሳበት ነው። እና አስራአንደኛው ጣና ፎረም ከዛሬ ጀምሮ ይከናወናል። በዚህ ፎረም ላይ የሚነሱ አፍሪካን የሚያሻግሩ ሀሳቦች ደግሞ በሪፖርት መንገድ ለተለያዩ ተቋማት ይቀርባሉ። መፍትሄ ሰጪ ሀሳቦች ፈልቀው ብቻ የሚቀሩበት አይደለም እና ይህንንም እንደዚ እንደሚያስፈጽሙ ነው የተነሳው ማለት ነው ጣና ፎረም ከዛሬ ጀምሮ የሚያነሳቸው ሀሳቦች ይጠበቃሉ። ኤቢሲም እንግዲህ በተለያዩ አማራጮች ሽፋን መስጠቱን ይቀጥላል። ከባህር ዳርም ከአዲስ አበባ የተደረጉት የጣና ፎረም ጉባኤዎችም እንግዲህ ቀደም ብለህ አንተ እንዳነሳኸው በርካታ ጥናቶች በአፍሪካ ሰላም ና ደህንነት ጉዳይ ላይ እስከ ፖሊሲ ማሻሻል ድረስ የደረሱ ጥናቶችን አፍሪካ ለአፍሪካ ህብረት ጨምሮ ለሌሎች ተቋማት እየሰጠ ተጨባጭን ውጤቶች የመጡበት ነው ና ይህ ለአፍሪካ ሰላም ለአፍሪካ ሰላም ና ደህንነት አፍሪካዊ የሆኑ መፍትሄዎችን የሚያፈላልገው የጣና ፎረም ዘንድሮ በአፍሪካ ቀንድ ሀገራት ላይ ያሉ የቀጠናውን ሰላም በማስጠበቅ ረገድ በተለይ ትኩረት ተደርጎ እንደሚሰራ ባለፈው በሰጡት መግለጫ አስታውቀው ነበርና እንግዲህ ተስፋ እናደርጋለን ብዙ ነገሮችን እንደ በትክክል ለአፍሪካውያን ጉዳዮች አፍሪካውያን መፍትሄ በተለይ እንደ ኢትዮጵያ ያሉ ሀገራት ደግሞ የሚያምኑበት ነው እና ይህንን ከሚያጠናክሩ መንገዶች አንዱ አድርገን ልንወስደው እንችላለን። በዚህም ላይ እንግዲህ ሰፋ ያሉ ሀሳቦች እንደሚነሳ እንጠብቃለን። ወደ ቀጣይ መረጃ እንሻገር። የአውሮፓ ህብረት ምክር ቤት ከዚህ ከበካይ ጋር ጋዝ ጋር በተያያዘ አንድ መግለጫ አውጥቷል ይሆናል እንግዲህ የበካይ ጋዝ ልቀትን በመቀነስ ረገድ ለሌሎች ሀገራት ምሳሌ መሆን አለብን የሚልን ሀሳብ አንስተዋል። እንደው እንደ ሀሳብ ስንመለከተው ጥሩ ይመስላል። ነገር ግን አውሮፓ ሀገራት አካባቢ ያሉት ናቸው አለ በስፋት ከፍተኛ የዚህ የበካይ ጋዝ ልቀትን የሚያመነጩትና ዳፋውም በዓለም ላይ ይሆናል። ነገር ግን ከፍተኛው ስርጭት ያለው ከዚህ አካባቢ ነው። ሀሳቡ መነሳቱ መልካም ነው ብሎ በርካታ ሚዲያዎች ይዘውት እየወጡት ነው የሚገኘው። ነገር ግን በተግባር መሬት ላይ መውረድ አለበት። በርካታ ሀገራት የተለያዩ እርምጃዎችን ይወስዳሉ አደለ? ዚህ የበካይ ጋዝ ልቀትን ለመቀነስ እንደዚሁ ደግሞ ይዘውት የሚመጣው ዳፋም ከፍተኛ ነው። በርካታ የአየር ንብረት ለውጥ ይዘው የሚመጡ ነገሮች እንደ ኢትዮጵያ ያሉ ሀገራት እንደ አፍሪካ ያሉ አህጉራት ላይም ጭምር ዳፋውን ይዘው ይመጣሉ። ኢንዱስትሪዎቹ ግን ያሉት በአውሮፓ በሌሎችም እንደዚህ የምዕራባውያን ሀገራት መውጣት ላይ ነው እና ይህንን ምክር ቤቱ ይዞ መውጣቱ መልካም ነው ተብሏል። ኮፕ 30 በብራዚል ይከናወናል እና በዛ ላይ የአውሮፓ ህብረት አባል ሀገራት ምን አይነት አቋም ይዘው ይወጣሉ የሚለውን በትናንትናው እለት ምክር ቤቱ በመከረበት ወቅት ነው ይህንን ሀሳብ የተነሳው ና እንግዲህ በቀጣይ የአውሮፓ ሀገራት የበካይ ጋዝ ልቀትን በምን ያክል መጠን ይቀንሳሉ የሚለውን የምንመለከተው ይሆናል። የዚህ በኮፕ ላይ የሚነሱ ሀሳቦች ተጨባጭ ለውጦችን በተለያዩ መልኮች እያስመዘገቡ ይገኛሉ። ነገር ግን እንደው አለምን ጠቅለል አድርገን ስንመለከታት በምንመለከተው ልክ እርምጃዎች እየተደረጉ አይደለም፣ አይደል? አሁንም ለምሳሌ ባለፉት አራት አምስት አመታት አለም ከፍተኛ የአለም ሙቀት ሪከርድን እየሰበረች ነው እየመጣች ያለችው። በየአመቱ አዲስ የሙቀት ሪከርድ ነው የሚሰበረውና እንደዚህ አይነት ጉዳዮችን ለመቀነስ የአውሮፓ ሀገራት እንደ በስብሰባ ከሚያነሱት በተጨማሪ ተጨባጭ ለውጥ በተግባር ሊያመጡ ይገባል የሚለው ከዚህ ጋር ተያይዞ በማህበራዊ ሚዲያዎች ላይ በተለይ በኤክስ ላይ በስፋት ሲዘዋወር ተመልክቻለሁ። ቀፍ የአየር ንብረት ለውጥ ጉባኤዎች ላይ እኮ በሰፊው ይነሳል። የሚመለከታሉ መፍትሄዎችን ይቀመጣሉ። ነገር ግን ወደ ተግባር የሚቀይር ደግሞ አንድ አካል የለም። ተጽዕኖን ደግሞ ገፈቱን ደግሞ የሚቀምሰው ሁሉም ነው፣ በተለይ በታዳጊ ሀገራት። እነሱ ምንም አስተዋጽኦ የላቸውም። ቀደም ሲል እንዳነሳ፣ ግን አሁንም እንደ ኢትዮጵያ ያሉ ሀገራት ደግሞ ተጽዕናቸው የከፋ ባይሆንም ይህንን ደግሞ የአየር ንብረት ለውጥ የሚያስከትለውን ቀውስ ለመቋቋም ደግሞ የሚያደርጉት ጥረት በጣም ከፍተኛ ነው። ግሪን ሌጋሲ ማንሳት እንችላለን። ይህ በዓለም አቀፍ መድረክ ኢትዮጵያን ምን ያክል እያስነሳት እንደሆነ ስለምናይ ማለት ነው። በትክክል የኢትዮጵያ ተግባራዊነት ላይ እናስባለን። ወደ ቀጣይ መረጃ እንሻገር። ፕሬዚዳንት ቭላዲሚር ፑቲን ከሰሞኑ ከዶናልድ ትራምፕ ጋር ውይይት ያደርጋሉ ተብሎ ሲጠበቅ ነበር በሃንጋሪ ቡዳፔስት። ነገር ግን ይህ ስብሰባ መቅረቱን ዶናልድ ትራምፕ አስታውቀዋል። ከዚህ ጋር በተያያዘ ትናንትና ለሚዲያዎች አንድ አጠር ያለች መግለጫ ሰጥተዋል። ፕሬዚዳንት ቭላዲሚር ፑቲን የአሜሪካና የሩሲያ ግንኙነት እንደ ወደ ጥሩ ወዳጅነት መንገድ እየመጣ ነው ብለን አስበን ነበር ብለዋል። ነገር ግን አሁን ላይ የዶናልድ ትራምፕ ስብሰባውን መሰረዝ፣ እንደዚሁም ደግሞ በሁለት የሩሲያ ትልልቅ ኩባንያዎች ሮስኔፍት እንደዚሁም ደግሞ ሉኮይል የተባሉ ትልልቅ የነዳጅ አቅራቢ ኩባንያዎች ላይ ማዕቀብም እንደዚሁ ጥላለች እና አሜሪካ ይሄ መጀመር ነውን የወዳጅነት መንገድ እንቅፋት የሚሆንበት ነው ብለዋል። ነገር ግን እሳቸው ሰፋ አድርገው ሲያነሱት የነበረው ጉዳይ ምንድን ነው፣ እኛ በውይይት እናምናለን ብለዋል። ከውይይት ቀለል ያለው መንገድ ነው ከጦርነት እንደዚሁም ደግሞ ዛቻ ከመሰነዛዘር ይልቅ ውይይት መልካሙ መንገድ ነው። አሁንም በተመቻቸው ጊዜ ፕሬዚዳንት ዶናልድ ትራምፕ ወደ ውይይቱ ጠረጴዛ እመጣለን ሲሉ ሩሲያ ለመወያየት ቁርጠኛ ነች ብለዋል። ነገር ግን ከዚህ ከጋዝ ጋር በተያያዘ ደግሞ የሚጣለው ማዕቀብ የሚጎዳው ሩሲያን አይደለም፣ ወይም ደግሞ ሩሲያን ብቻ አይደለም አሜሪካን ጨምሮ ሌሎች በርካታ ሀገራት ም የጋዝ ዋጋ እየጨመረ ስለሚመጣ ሌሎችንም ሀገራት ተጎጂ ያደርጋል። ስለዚህ የሚጣሉ ማዕቀቦችም ይህን ታሳቢ ቢያደርጉ ሲሉ ትናንትና ለሚዲያዎች መግለጫ ሰጥተዋል። የመጨረሻውን ጉዳይ እንመልከት። አዲሱ የቻት ጂፒቲ ኤአይ ብሮውዘር ብዙዎችን ያስገረመ ሆኗል። ስሙ አትላስ ይባላል። እንግዲህ ከጉግል ወይም ደግሞ ከዚህ በፊት ከለመድናቸው የማይክሮሶፍትም ብሮዘሮች የሚለየው ከጊዜ ወደ ጊዜ የምናደርጋቸውን እንቅስቃሴዎች እየተላመደ መጥቶ አጋዣችን ጭምር ይሆናል የተባለው። እንደዚሁ ደግሞ የምንፈልጋቸውን ነገሮች ካሳወቅ ነው በኋላ ለምሳሌ እኛ ወደ ስምንት ሰዓት ላይ ቀጠሮ ኖሮን መጠቀም ባንችል በስምንት ሰዓት ላይ ይሄን ይሄን አድርግልን፣ ለምሳሌ አውሮፕላን ትኬት ቁረጥልኝ ብለን መልእክት አስቀምጥነት ልንወጣ እንችላለን። ስምንት ሰዓት ላይ አውሮፕላን ትኬቱን አክሰስ አድርጎ ሊገዛልን ወይም ሊቆርጥልን ይችላል። ሌሎችንም እኛ የምንፈልጋቸውን ነገሮች ማድረግ ይችላል ተብሏል። በጊዜ ሂደት ደግሞ ልክ እንደ ጓደኛ እንደ ጓደኛ ስንቀርበው ቀስ እያለን እንደምንለምደው ሁሉ የተላመደ መጥቶ አብዛኞቹ የምንፈልጋቸውን ነገሮች ማቅረብ የሚችል ይሆናል ተብሏልና ይህ እንደ ጎግል ላሉ ኩባንያዎች ከፍተኛ ፉክክርን የሚፈጥር እንደሆነ ተገልጿል። እነዚህ መረጃዎች በማህበራዊ ትስስር ገጾች ላይ በስፋት ሲነሱ የነበሩ ናቸው። ወደ እናንተ ልመለስ። እናመሰግናለን ሰለሞን።